ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ሰላም ይብዛላችሁ በእያላችሁበት። ዛሬ ይህን በመሰሌ በአዲስ ቪዲዮ ተከስቻለሁ። ዛሬ ይዤላችሁ የመጣሁት ይህን የመሰሌ በጣም ውብ የሆነ እይታ በማታ ዲስ ስ ካታር አት ደ ናይት፣ በምሽት ይህን ይመስላል ካታር። ካታር ኢዝ ፍሪ ካንትሪ ፍሪዶም ኤክሰፕት ክሪሚናል አንድ ክሪሚናል በጣም ደስ የሚል እይታ ነው። መንገድ ላይ እየርኩኝ ነው። በጣም ውበቱ ማርኮኝ ነው። በሌሊት ከስራ እየገባን ነበር የቀረጽኩት ቪዲዮ አስቀርቼላችሁ ነው። ከወንጀልና ከወንጀለኛ ውጪ ካታር በጣም ውብና ማራኪ ነጻነት ያላት ሀገር በራሷ የሚትኮራ ትላልቅ ሀገሮችን የሚታስንቅ መንገዶቹ ያለው ኢንፍራስትራክቸር ሁሉ ትላልቅ አሉ የሚባል በዓለም ከሚጠሩ ሲመጥር ሀገሮች ተርታ የምትሰለፍ በጣም ደስ የሚል ዛሬ ይዤላችሁ ለመምጣት ይሄን ቪዲዮ እያያችሁ እንድታዳምጡኝ የፈለግኩ። ሌላ ቪዲዮ ይዤላችሁ ልመጣ ነበረ፣ ስለ አንድ ሞሪንጋ ትሪ የሚባል ወይም ሽፈራው ዛፍ የሚባለው ስለ እሱ ጥቅምና የሚይዛቸውን ብዙ ጠቃሚ ነገሮችን ይዤላችሁ ልመጣ ነበር፣ በጣም ወደዛ፣ በተለያየ የኢትዮጵያ ክልል ውስጥ አሉ ግን፣ ስለ እሱ ሌላ ጊዜ ይዤ መጣለሁ። በጣም ከጥቅሙ ብዛትና ከአገልግሎቱ አንጻር ላይፍ ኦፍ ትሪ ይሉታል ሂንዶች፣ ላይፍ ኦፍ ትሪ የህይወት ዛፍ እስከመባል ድረስ የደረሰ ዛፍ ነው ሞሪንጋ የሚባለው ወይም የሽፈራው ዛፍ የሚባለው ሰፊ ቪዲዮ ይዤ እመጣለሁ። ሌላ ጊዜ በሚቀጥለው ቪዲዮ ስለ እሱ ሰራለሁ እና ዛሬ ይሄ ራሱ በቂ ነው። እንደዚህ እየተናገርኩ ቪዲዮን ብቻ ሰራለሁ ብዬ በዚህ መንገዱን ላሳያቸው ነው፣ ላስጎብኛቸው በጣም ውብና ደስ የሚል መንገድ ነው። የሚታዩት ነገር ሁሉ ከሚታዩት በላይ ውብና በጣም ደስ የሚል ነው ካታር በጣም ማራኪ ስለ ካታር ብዙ ጋዜጠኞች ብዙ ዩቱበሮች ቪዲዮ ሰርቷል፣ ግን ጫፉንም አልነኩትም። በጣም የሚነገር ና የሚታይ ብዙ ነገር እኔ ራሴ እዛው ረጅም ዓመት ኖር ያለው ግን የማላቃቸው ብዙ ውብ ና ድንቅ የሆኑ ታሪኮች አሏት። ካታር ላይ የራሳቸው ህግ አላቸው። ሙስሊም ሀገር እንደመሆናቸው መጠን በሳምንት አርብና ቅዳሜ ስራ የለም። ሌሎች ቀናቶች ሁሉም እንደ ማንኛውም ቀን እንደ ሙስሊም ሀገሮች ሙሉ ሳምንቱ በስራ ነው የሚያልፈው የሚያሳልፉት ማለት ነው። በጣም ደስ የሚል ነው። የተማሩ ዜጎች አብዛኞቹ እንደ ሌሎቹ አረብ ሀገሮች አይደሉም። በጣም ለየት የሚያደርጋቸው ዓለም አቀፍ ህግን ተንተሪሶ ነው። ለምሳሌ ያክል የሰራተኛና የአሰሪ ህግን በተመለከተ ዓለም አቀፋዊ ህግ ነው የሚከተሉት። ሰራተኛ መበደል፣ የደሞዝ ሁኔታ፣ ማንኛውም ነገር በቃ የአሰሪና ሰራተኛ ዓለም አቀፍ ህግን በተከተለ ነው እያሰሩ ያሉት። ብዙ ነገሮቻቸው በጣም የሚማርክና ደስ የሚል ነው። አሁን ባለው ኮንዲሽን እንኳን አሁን ባለው ኮንዲሽን የስራ ኮንስትራክሽን ስራዎች በጣም በቀዘቀዙበት ሰዓት እንኳን ከሌሎች አገሮች በጣም ተመራጭ አገር ነው። በእርግጥም አረብ ሀገር ሁሉም ታክስ የሚከፈልባቸውን አላውቅም፣ ግን አብዛኛዎቹ ከደሞዛችን ወይም ከሚያሰሩ ሰራተኞቻቸው ታክስ አይቆርጡም። እንደዛውም ደግሞ ባንክ የሚያስቀምጡት ብርም ወለድ የላቸውም። የራሳቸውን ብር ነው አብዛኛው የውጭ ዜጋ ካታሪን ወይም አረብ ሀገርን በጣም የሚወደው ደሞዝ አነስተኛ ቢሆን እንኳን እንደ አውሮፓና እንደ ሌሎች አፍሪካ ሀገሮች ባይሆንም እንኳን የሚያገኙትን ቀጥታ ነው የሚያገኙት። ታክስ አይቆረጥም። ለምሳሌ አውሮፓ ሀገር ብትሄዱ ደሞዝ ሀይ ነው፣ በጣም ከፍ ያለ ደሞዝ ይከፍላሉ። ግን ከግማሽ በላይ ታክስና ምናምን ብሎ ይቆርጣሉ። የምናገኘውን ሰው ይሄን ያክል ደሞዝ ይላል ግን ተቆራርጦ ተቆራርጦ ከግማሽ በታች ነው ሰው የሚያገኘው። ቢል እያለ በምን እያለ በውሃ በመብራት በምናምን እያለ ታክሲ ጡረታ ምናምን እያለ ምንም የለም። እዚህ የሚያገኛትን በቃ ቀጥታ ለቤተሰቡ ሰው ወይ ለራሱ ነው የሚጠቀመው፣ ደሞዝተኛው ማለት ሸቃለው ኢቭን ሌሎች ሌላው ቀርቶ ከተወሰነ ጊዜ በፊት በእጅ ነበር የሚሰጠው ደሞዝ ለሰራተኛ። ከዛ በኋላ መንግስት እያንዳንዱ ካምፓኒ ለሰራተኛ በኤቴም ነው ደሞዝ መስጠት ያለበት በእጅ የሚሰጥ ካምፓኒ እንዳይኖር ተባለ። እያንዳንዱ ሰው ከቤት ሰራተኞች በስተቀር የቤት ሰራተኞችን አላውቅም፣ ብዙ ካምፓኒ ላይ የሚሰሩ ወጣ ብለው የሚሰሩ ማንኛውም ሰራተኛ ኤቴም አለው፣ በኤቴሙ ነው የሚቀበለው። በጣም ጸዳ ያለ ና ዘናጭ ሀገር ነች ካታር። መንገዶቹን ብታዩ አሁን ይህ ማታ ስለሆነ መኪናዎች ሁሉም ወደ ቤት ገብተዋል አብዛኞቹ እንደገና ደግሞ መስመሩ ይወስናል። መኪና የሚበዛበት ና የማይበዛበት አለ። እና ይው መንገዱ እንደሚታዩት ቀን ሙሉ ሰው ሲሽከረከር ቢውል መንገድ የመንገድ ጥበት የመኪና መጨናነቅ ምናምን የሚባል የለም። አብዛኛው መንገድ መንደር ውስጥ እንኳን ማለት ነው፣ መንደር ውስጥ ይሄ ጥቃቅን መንገዶች ሁሉ ዋን ዌይ ናቸው። ዋን ዌይ ማለት በትራፊክ ቋንቋ በሁለቱም በኩል መሄጃ ያለው ማለት ነው። ልክ እንደኛ ሀገር ሀይዌይ እንደሚባለው እሱ ዋን ወይ ነው የሚባለው። ዋን ወይ የሚባልበት ምክንያት ወደ ወደ አንድ አካባቢ የሚሄደው በዛው በራሱ በኩል ሶስትም አራት መስመር መስመር ይኖረው በአንድ ሳይድ ነው የሚሄደው፣ ሌላ ወገን ደግሞ በሌላ ሳይድ ነው የሚሄደው። አይገናኙም፣ እንደዚህ መተላለፍ ምናምን የለም። እሱ ዋን ወይ ነው የሚባለው። ያኛው እንደኛ አገር መንገድ እንደዚህ ነጭ መስመር ብቻ በአንድ መንገድ አን ሴንተር ላይ ነጭ መስመር ብቻ ለይቶ ወደዛ ከወዲያና ከግራና ከቀኝ የሚሄዱበት እሱ ቱ ወይ ነው የሚባለው ቱ ወይ የሚባለው በምክንያት ቱ ወይ እዛች መንገድ ላይ ነው የሚጠቀሙት፣ ሁለቱም ወደዛም ወደዚህ የሚመጣው እዛች አንዷ መንገድ ላይ ስለሚጠቀም እሱ ቱ ወይ ነው፣ ግን ለተመልካች ዋን ወይ ነው። ብዙ ሰው ዋን ወይ ነው የሚሉት ይሄ ነው። ዋን ወይ ሀይ ወይ የሚባለው ሀይ ወይ የሚባለው ዋን ወይ ነው። እና እዚህ የመንደር ውስጥ መንገዶች ሁሉ ዋን ወይ ናቸው። ራሱን የቻለ መኪና መጨናነቅ ሳይኖር ወደዛ የሚሄደው ብቻ ወይም መስመሩን ይዞ ብቻ የሚሄድበት፣ መጨናነቅ የለም። መብራቶቹን ብትሉ የት ምንም ብትል፣ አሁን በየስንት ኪሎ ሜትር በየመንደሩ የተወሰነ መንደር መንደር ስትገቡ ኩለር አለ፣ የውሃ የፈለገ ሰው ስራ ላይ ያለ ሰው ውጭ ስራ የሚሰራ ሰው ውሃ ጠጡኝ ማለት አይጠበቅም። ቧንቧ ከግቢ ውጭ የለም፣ ግን ኩለር አለ። አንዳንድ ቦታ ግርግዳ ላይ ውሃ ተገጥሟል እና ቀዝቃዛ ፍሪጅ ያለው ግድግዳ ውስጥ ከውስጥ ውሃ አለ። ከዛ መቅጃው ግን ከውጭ ያለ ያንን የፈለገ ይጠጣል። በጣም የተለየ አገር ነው ለማለት እችላለሁ። እኔ በበኩሌ በእርግጥም ብዙ በጣም ውብ የሆኑና ማራኪ አገሮች ቢኖሩም እንኳን ከነዛ ሁሉ ማትተናነስ በጣም ደስ የምትል ህጉ እራሱ ለሰራተኛ ለውጫዊ ዜጋ ወይም ከውጭ መጥቶ እንደኛ ሸቃላ ለሆነ ሰው ሙሉ መብቶ የተጠበቀለት ሙሉ መብቶ የተጠበቀለት አሰሪ ብሎ ሰራተኛ ሁሉንም እኩል የሚያይበት በጣም ዘናጭ ሀገር ነው። በጣም ከውበቱ በላይ ሰዎቹ ዜጎቻቸው ራሱ ትምህርት ቀመስ ናቸው። አብዛኞቻቸው ውጭ ሀገር ነው እንደሚታወቁት፣ በፊት ብዙ ዩቱበሮች ቪዲዮ ሰርቷል። ሌላ ሌላ አገር የሰለጠነ ሀገር አውሮፓ ውስጥ አብዛኞቹ የተማሩ ናቸው። እዛም ቤት አላቸው አብዛኞቹ፣ በተለይ እንግሊዝ፣ ፈረንሳይ እንደዚሁም ሌላ ሌላ ሀገር። በጣም እኔ ነኛ ህንጻ ህንፃ እንዳላቸው በፊት ሰምቻለሁ እና በጣም ነው ደስ የሚል አገር ነው። ቪዲዮ ከተመቻችሁ ላይክ፣ ሼር አድርጉ። በጣም ወዳችኋለሁ። አመሰግናለሁ። በሚቀጥለው በሌላ ቪዲዮ ስለዛ ስለ ሽፈረው ዛፍ ጥሩ ቪዲዮ ሰራላችኋለሁ። አመሰግናለሁ። አስተያየታችሁን በኮሜንት አስቀምጡ። ማለት የምትልችሉትን ወይም ለማለት የፈለጋችሁትን ኮሜንት ላይ ጻፉልኝ። አበረታቱኝ። ሰብስክራይብ አድርጉ። ወዳችኋለሁ። ሰላም ሁኑልኝ።